አፍሪካን የእርስ በርስ ጦርነት ጋጋታ ከረሃብ እስከ ተለያየ በሽታ እንዲሁም በሙስናና በተለያዩ ኔጌቲቭ ነገሮች ተውጣ እንድትቀር ያደረጋት ነገር ምንድነው ተብለን ብንጠየቅ ሁላችንም የራሳችን የሆነ ስፔኩሌሽን ይኖረናል። እኔ አንድ መጽሐፍ ስ የዛሬ 13 ዓመት ያነበብኩትን ሪከመንድ ላርጋችሁ ስለ አፍሪካም ስለ ኢትዮጵያም ምናልባት ስለ ህይወታችንም ብዙ ነገር የሚያስተምረን ነው ብዬ እገምታለሁ። የመጽሐፉ ታይትል ዴድ ኤድ ይባላል። ጸሐፊዋ ዳምቢሳ ሞዮ ትባላለች። በጣም የምወዳት የማከብራት ትልቅ ቦታ የሚሰጣት ሴት ነች። ስለ ዳምቢሳ ሞዮ ትንሽ ማወቅ የምትፈልጉ ከሆነ ዛምቢያ ትወልድ ያደገች ሃርቨርድ ማስተርሷን የሰራች እንደ ኦክስፈርድ ካለ ዩኒቨርሲቲ ፒኤችዲዋን የሰራች 2009 ላይ የታይም ሜጋዚን የዓለማችን መቶ ተጽዕኖ ሴቶች ወይም ሰዎች መካከል አንዷ ያላት ከዛ ውጪ ጎልድማን ሳክ እና እንደ ወርልድ ባንክ ያሉ ትልልቅ ኢንስቲትዩሽኖች ውስጥም የሰራች በጣም የምትገርም ጭንቅላት ያላት ብዙ ነገሮች ላይ የምትሳተፍ ሴት ነች። በሀሳብ ደረጃ ጭንቅላታችንን የሚያሻግሩልን ሰዎች እንዲ አይነት ሰዎችን መርጠን መስማት ይኖርብናል ብዬ ገምታለሁ። አፍሪካ ውስጥ እርዳታ ከሙስና እስከ ረሀብ ከበሽታ እስከ ተለያየ ሲቪል ዋር የሚርስ በርስ ጦርነት መንስኤ የሆነው አንዱ እርዳታ መብዛት ነው ትላለች። ስለ እርዳታ ያለንን እውቀት መጨመር አለብን። ሶስት አይነት እርዳታ አለ ትላለች። ሁማኒታሪያን የሚባል ወይም ደግሞ ኢመርጀንሲ የሚባል እርዳታ አለ። ይሄ ወሳኝና የሚያስፈልግ ነው ትላለች። ኦፍኮርስ ይሄ ከፋመን እስከ ፋየር ለምሳሌ፣ ከረሀብ ድንገተኛ አደጋ የድንገተኛ የመድረቅ ምናምን ድርቀት ሲኖርና አጋጣሚ የሚመጡ ዲዛስተሮች እንደ ፋየርን ጨምሮ ለእንደዚህ አይነት ነገር የሚደረስ ሁማኒታሪያን የሆነው ኤድ ወሳኝና የሚያስፈልግ ነው ትላለች። በሁለተኛ ያለው ኤድ ደግሞ ቻሪታብል የሆነ ኤድ ነው ትላለች። ይሄ ደግሞ ኤንጂዎች በብዛት የሚሰጡት እርዳታ ነው። ይሄ ትምህርት ቤት ሆስፒታሎችና የተለያዩ ትንሽ ፕሮጀክቶች ላይ የሚሳተፉ ኤንጂዎች። ይህም እርዳታ ብዙ መጥፎ አይደለም፣ ያው ኤፊካሲው ውጤታማነቱ፣ ተጠያቂ ጥያቄ ውስጥ የሚገባ ነው። ቢካዝ መጆሪቲው ብር ብዙ ጊዜ አድሚኒስትሬሽን ኮስት ስላለው ሰራተኞቹ በብዛት ስለሚወስዱት እዛ ጋ የሚቀርበው ብር በጣም ትንሽ ስለሆነ እሱም ጥያቄ ውስጥ የሚገባ ነው። ግን ስለ እነዚህ ሁለቱ አር የምታወራው በዋነኝነት መሞት አለበት መቅረት አለበት አፍሪካን በጣም ወደ ኋላ እያስቀራት ያለው የምትለው ጋቨርንመንት ቱ ጋቨርንመንት የሚሰጥ እርዳታ ነው። ይሄ ከነ ወርልድ ባንክ ና ከነ አይኤምኤፍ የሚሰጥ በቢሊየንስ በየአመቱ የሚሄድ ለአፍሪካ መሪዎች የሚገባ የወርልድ ባንክ ባደረገው ጥናት እንደሆነ ሰማንያ አምስት ፐርሰንት የሚሆነው ኢንቴንደድ ለተደረገው ፐርፐዝ እንደማይውል ነው የሚደረገው። በውጤቱ ምንድነው ሀፕን የሚያደርገው ብዙ ሰዎች ኮራፕሽን ውስጥ ያው ግዴታ ወደ ሙስና ይገባሉ። ከዛ ውጪ ረንት ሲኪንግ የሚባለ የኢኮኖሚ ተርም አለ። ቤዚክሊ ያለምንም ምርትና አገልግሎት ኦቶሪታሪያቸውን ወይም ደግሞ እንዴት ነው ፓወራቸውን ተጠቅመው ያንን ብር ለራሳቸው የሚያስቀሩበት ነገር ነው። ከዛ ውጪ ሀገሪቷ ላይ ሰስቴናብል የሆነ ግሮዝ እንደማያመጣ በብዙ ጥናቶች ሰፖርት አድርጋ ነው የምታውረው የተወሰነ ነገር ስለ አፍሪካም ስለ ሀገራችንም እንዲሁም ስለ እኛ እንዴት እንደሚጠቅመን ፓረኑ ሪኮግናይዝ ካደረግን ስለ አፍሪካም ሰል እንጂ ስለ ኢትዮጵያም መሆን ይችላል። ስለ ኢትዮጵያም ባይሆን ስለ እኛ ስለ ሰው እንዲሁ ስለ ቤተሰብ አስተዳደርን መሆን ብዙ ጥቅሞች እንዳሉት እኔ የተረዳውበት መጽሐፍ ነው። ሶ ምንድነው አርጊመንቷ? ኤድ የሚባለው ነገር መልካም የሆነ ሀሳብ ታስቦ የተጀመረ ነገር ነው። አጀማመሩ ታሪካዊ አመጣጡ የምትለው የሴክሬታሪ ስቴት የጀነራል ጆርጅ ማርሻል የሚባል የአሜሪካ ሴክሬታሪ ስቴት የነበረ ሰው ከሁለተኛው የዓለም ጦርነት በኋላ አውሮፓ በጣም ድባቅ ስለነበረች በጣም በብዙ በጦርነት ቶርን ስለሆነች ለነሱ መርዳት ፈልገው አሜሪካኖች ያመጡት ፕላን ነበር። ማርሻል ፕላን ብለው በሰውየው ስም የወጣ የእርዳታ ሂደት ነው የተጀመረው። በዛ ሂደት አውሮፓ ውስጥ ያሉ ሀገሮች እንደ ጀርመን፣ ፈረንሳይ፣ ግሪክ የተለያዩ ሀገሮችን ኦረዲ የሊጋል ሲስተም፣ የሶሻል ሲስተም፣ የኢንፍራስትራክቸራቸው ብዙ ነገራቸው ኦረዲ ያለ ነው። በጦርነት ምክንያት ብቻ የተበላሸውን ነገር ሪኮንስትራክሽን ለማድረግ ሪክ እንደ አዲስ አድሶ ለመስራት የታሰበ አጭር፣ ግልጽ የሆነ ወጥ የሆነ ስራ የተሰራበት በአምስት ዓመት ውስጥ የተቆረጠ በጣም ኤፌክቲቭ የሆነ ሂደትና ስራ ነበረ። እነዚህ አገራቶች ብዙ ነገሮች ኦረዲ ያላቸው ስለሆኑ ሰርቷል። ችግሩ የምትለው አፍሪካ ላይ ይሄ ኢንፍራስትራክቸር የለም። ይሄ ወጥ የሆነ የሶሻሉም የሊጋሉም የኢንፍራስትራክቸሩም ሁሉም ነገር የሌለበት አህጉር ላይ ኦኬ፣ ደካማ የሆነ ሀገርና መሪዎች ባሉበት ሰዓት ላይ በቢሊየንስ የሚቆጠሩ እርዳታዎችን ለመንግስቶች እየተሰጡ ሙስናን፣ ረንት ሲኪንግ የሚባለው ይሄ በቃ ፓወርን ተጠቅሞ ያለምን ምርትና አገልግሎት ብሩን እንደ ልቡ ሰው እንዲያደርግ አገሪቷ ላይ ስቴብል የሆነ የኢኮኖሚ ግሮዝ እንዳይኖር ኢንፍሌሽን እንዲጨምር የውጭ ኢንቨስተሮችን አትራክት እንዳያደርግ ትሬድን ኢንከሬጅ እንዳያደርግ በብዙ መልኩ ገድሏታል። ምክንያቱ ዋነኛው ኤድ ነው። ስለዚህ ለአፍሪካ እርዳታ መቆም አለበት። ኦፍኮርስ በአንድ ቀን ይቆም አይደለም፣ የሂደት ጉዳይ ነው። መሆን አለበት የምትለው ኦልሬዲ በአሁኑ ሰዓት ኒዌስ የዓለም ሊደሮች የራሳቸው ብዙ የሚያሳስባቸው ነገር ስላለ ወደዛ መሄዳቸው አይቀርም። ግን እሷ የጻፈችው አይ ቲንክ 2008 2009 ነው። 2013 ላይ ያነበብኩት አምሹር፣ በጣም ብዙ ለውጥ መጥተዋል። እስካሁን ግን ወሳኝ የሆነ መጽሐፍ ነው። ትረስት ሚ፣ ስለ አህጉርና አገር ይምሰል እንጂ በግል ህይወታችን በጣም መጠቀም የምንችልባቸው ብዙ ቆንጆ ቆንጆ ሆኑ ሀሳቦች አሉ። ሶ ምንድን ነው የምታወራው? አፍሪካ እንደ ሀገር በቂ የሆነ መሬት ያላት በቂ የሆነ ናቹራል ሪሶርስ ያላት በቂ የሆነ ወጣት የሆኑ ሌበሮች ያሏት በብዙ ነገር ብቁ የሆኑ ነገሮች ያሏት አሉ አንፎርችኔትሊ ገቨርመንት ገቨርመንት የሚሰጠው እዳ አይ ሚን በብድር በብድር መልክና እርዳታ አገሪቷ ላይ ያሉ መሪዎችን ኤድ ዲፐንደንሲ ውስጥ እንዲገቡ የእዳ ሱሰኞች እንዲሆኑ፣ ጥገኛ እንዲሆኑ አድርጓቸው አገሪቷ ላይ መሰራት ያለበት ስራ ሳይሰራ በጣም ሽባ አድርጓቸዋል ነው የሚሉት እንግዲህ በ5 በ60 ዓመት ውስጥ ከአንድ ትሪሊየን የቁጥሩ ብዛት እኔ በጣም የሚያሳዝን ነው። ከአንድ ትሪሊየን ዶላር በላይ ለአፍሪካ በእርዳታ መልክ ወይም በዲቨሎፕመንት መልክ ተሰጥቷል። አንፎርነትሊ ዲ አቨሬጅ አፍሪካን የበለጠ ድሀ እንደሆነ ነው የምትናገረው። በ1970 ከአስ 11 ፐርሰንት የማይሆነው ነበረ ከአንደር ፓቨርቲ ወይም ከአንድ ዶላር በታች የሚኖረው በአሁኑ ሰዓት ከ ስልሳ ፐርሰንት በላይ እንደሆነ ነበር የምታወረው። እኔ የዛሬ 13 ዓመት ያነበብኩት ሰአት ነው። በጣም ያሳዝን ነው። ለዚህ ሁሉ ምክንያቱ የመንግስት ኃላፊነቱን እንዳይወጣ ሙሰኝነትን እንዲበረታታ ፓወርን እንዲፈልግ ሰው እርስ በርሱ እንዲባላ የሚያደርገው መንግስት ለመንግስት የሚሰጠው በቢሊዮን ዶላር የሚመትን ነው ነው የምትለው። ሶ ያንን ነገር የዓለም ፎሬን ዳይሬክት ኢንቨስተሮች ማልቲናሽናል ኦርጋናይዜሽኖች የተለያዩ በአንድ ና የተለያዩ ካፒታል ማርኬት የአበዳሪ እንትኖች የውጭ ባለ ሀብቶች ምናምን እንዳይመጡ አድርጓል። ሶ የሀገር እድገት ሚስጥር አይደለም፣ ቀላል የሆነ ስትራቴጂ ያለው ትላለች። ዝን ኢኮኖሚስት ና ዓለም ላይ አዲስ ነገር ዓለም ከሶስት መቶ ዓመት በላይ ፕሩቭ የተደረገ ቴስት የተደረገ የተለያዩ ትሪዎች አሉ። ከሳውዝ ኢስት ኤዥያ እስከ ብሪክስ የሚባሉት እነዚህ የምናውቃቸው ብራዚል፣ ራሻ፣ ህንድ፣ ቻይና ና ሳውዝ አፍሪካን ኢቨን ሌሎች አፍሪካ ሀገሮችንም ታነሳለች እንደ ቦትስዋና እንደ አይ ን ሞሪሸስ እንደ የተወሰኑ አፍሪካ ሀገሮች አሉ እነሱም ይነሳሉ። ግን ሳውዝ ኢስት ኤዥያ እና እነዚህ ብሪክስ የሚባሉት ሀገሮችን በአጠቃላይ ሲታይ ኦልሬዲ ፕሩቭ የተደረገ መንገድ አለ፣ ሂደት አለ። እርዳታ ወይም ኤድ የሚባለው ነገር ግን ለኢኮኖሚ ግሮዝ ጠቅሞ አያውቅም። እንደተባለው የማርሻል ፕላኑ ኦልሬዲ ያደገ አገር ላይ የተወሰነ እርዳታ የሚያስፈልገው አጭር የሆነች ጊዜ የሚሰጠው ገንዘብ ካልሆነ ነው የምትለው። በአሁኑ ሰዓት ኤድን በጣም ብዙ የሚቃወሙ ሰዎች አሉ። ከቢልጌትስ እስከ የተለያዩ የዓለም እንትኖች አሉ። እንግዲህ አለም ላይ የትኛውም የትኛውም ሀገር በኤድ ዲፐንድ አድርጎ ኢኮኖሚክ ግሮት ወይም ደግሞ አገሪቷን ያሳደገ ሰስቴናብል የሆነ ለውጥ ያመጣ እንደሌለ እየታወቀ ዛሬ ድረስ አፍሪካን ለምንድን ነው በኤድ ዲፐንደንሲ ውስጥ እንድትሆን የኤድ አዲክሽን ውስጥ እንድትሆን ሱሰኛ እንድትሆን የሚፈለገው? ለምንድን ነው የሚደረገው? ሶ ፕሩቭን የሆነ ቴስትድ የሆነ ቲሪዎች አሉ። እነሱን ነው መሞከር አለባቸው ብላ የምትለው ስለ ችግሩ ግልጽ አድርጋ ታውራና መፍትሄውን ደግሞ ታስረዳለች። እኔ በህይወት አንድ በጣም ወደው ነገር ምንድን ነው ዝም ብሎ እንደዚህነን እንደዛንን ከሚባለው ነገር ይልቅ ይሄ ሁሉ ችግር አለ፣ ለዚህ ሁሉ ችግር ደግሞ መፍትሄው ይሄ ነው ብሎ የሚያቀርቡልንን ሰዎች መስማት፣ ጭንቅላታችን አስተሳሰባችንን ሼፕ አድርገው እንደዚህ ነበርን ከማለት ይልቅ እንደዚህ ነን እያልን ለሚቀጥሉት ደግሞ ትውልድ የተሻለ ነገር አድርጎ ማሳለፍን ነው ሪከመንድ የምታደርገው። ሶ የተለያዩ ነገሮች አሉ የምታነሳው። በኤድ ዲፐንደንሲ ስትሆኑ የተለያዩ ኮንዲሽኖች አሉ፣ እንደ ፕሪኮርመንት እንደ ኢምፕሎይመንት እንደ ፖሊሲ ኮንዲሽኖች አሉ። እነዚህ እንግዲህ የዶነር ሀገሮች የራሳቸው ምርትና አገልግሎት እንድትገዙ የራሳቸውን ሰራተኞች የራሳቸውን ኮንትራክተሮችና ኮንሰልታንቶች አማካሪዎችና የኮንትራክት ሰራተኞች እንድትጠቀሙ የእነሱን ፖሊሲ እንድትከተሉ ምናምን ጥገኝ ያደርጓቸዋል ነው። ስለዚህ ዓለም ላይ የሰራው ለቻይና ለህንድ፣ ለኢንዶኔዥያ ለምን የሰራው ነገር እኛ ጋር ማይሰራበት ምክንያት የለም። ወጣት የሆኑ ሰዎች አሉን፣ ናቹራል ሪዞርስ አለን በቂ የሆነ ብዙ ነገሮች አሉን። አሁን የሚጎለን ኢንፍራስትራክቸሩ ላይ በደንብ አድርገን ሰርተን ወደዛ ማድረግ ማደግ አለብን የሚል ምክር ነው የምትመክረው። እያንዳንዱን ነገር በጥናት ነው ስፖርት የምታደርገው ሰው ይጠቅማል ብላ የምታነሳቸው ነገሮች ለአክሰስ ለኢንተርናሽናል ባንድ ማርኬት ውስጥ በቃ ክሬዲብል የሆኑ አለም ላይ አበዳሪዎች ጋር ከነሱ ጋር ክሬዲብሊቲያችንን አካውንታብሊቲያችንን ጨምረን እዛ ነገር ላይ መስራት አለብን ከእርዳታ ይልቅ በቦንድ በቦንድ ማርኬት በብድር ከተለያዩ አለሞች በምናገኘው ነገር መንቀሳቀስ ከጀመርን አለም ላይ ተቀባይነት ተሰሚነት ታማኝነትን እናገኛለን። ስለዚህ እዛ ነገር ላይ መስራት አለባችሁ። ይሄ ግን ፐርሰናልም ከወሰዳችሁት ብዙ ጊዜ ኖርዝ አሜሪካም አውሮፓም ስንመጣ መኪና እንገዛለን ከፈለግን ቤት መግዛት ከፈለግን ቢዝነስ ማድረግ ከፈለግን ካሽ ይዘን ሄደን አይደለም፣ የግዴታ ክሬዲት ስኮራችንን መጨመር አለብን። ከዚህ በፊት ስለ ክሬዲት ስኮር አንስቼላችኋለሁ። ሶ ክሬዲት ወሳኝ የሆነ ነገር ነው። ሰው ብዙም ብለን ብራችንን ቤት ውስጥ ከምናስቀምጥ ባንክ እያስቀመጠን ክሬዲታችንን ቢልድ እያደረግን ታማኝነታችንን ጨምረን ቤትም መኪናም ቢዝነስም መግዛት እንችላለን ማለት ነው ሌላው በጣም ላርጅ ስኬል የሆነ የፎረን ዳይሬክት ኢንቨስተሮች ማልቲናሽናል ኮርፖሬሽኖችን የውጭ ባለሀብቶችን እንዲመጡ ወደ ሀገራችን ማድረግና የተለያዩ ኢንፍራስትራክቸሮች ላይ ኢንቨስት እንዲያደርጉ ማበረታታት እነሱን ማሳመን ሂደት ነው መኖር አለበት የምትለው ከዛ ውጭ ነጻ የሆነ ፍሪ ትሬድ ያስፈልጋል አለም ላይ የሚያሳዝነው በጣም ትሬድ በጣም ብዙ ሀገርን ሰስቴናብል የሆነ ግሮዝ እንዲኖራቸው የሚያደርገው ትሬድ ነው። አንፎርችነትሊ አፍሪካ በየአመቱ ወደ አምስት መቶ ቢሊዮን ዳላር በየአመቱ በፍሪ ትሬድ ምክንያት ታጣለች። ነጻ የሆነ ግብይት ስለማይኖር ተሪፉ ምናምን ያለው ቢሮክራሲው ምናምን በጣም ሀይ ስለሆነ በሚያሳዝን ሁኔታ በአምስት መቶ ቢሊዮን ዳላር በጣም ብዙ ብር ነው። አፍሪካ በየአመቱ ያን ያህል ብር በፍሪ ትሬድ ምክንያት ታጣለች ነው የምትለው። ከዛ ውጪ የፋይናንሻል ኢንተርሚዲሽን እና ማይክሮ ፋይናንሲንግ ይሄ እንግዲህ ከስር ወደ ላይ ማለት ነው። አብዛኞቹ ጀማሪ የሆኑ ወጣቶችን ሆነ ትንንሽ ቢዝነስ የሚሰሩ ሰዎችን በማበረታታት ለእነሱ ማይክሮ ፋይናንሲንግ በማመቻቸት አገሪቷ ላይ ያለውን ሰው በማበረታታት እንዲያድጉ ማድረግ ነው የሚል ሀሳብ ይዛ ነው የምንጽፈው። እንግዲህ ችግሩን በደንብ አርጋ ታወራለች። መፍትሄውን በደንብ አርጋ ታስረዳለች። እኛ እንደ አፍሪካ ወይም እንደ ሀገር ከማየት ውጪ እኛ ህይወታችንም ላይ አንድ ነገር ደጋግማ የምታነሱ ምንድነው? ይሄ አዲስ ነገር አለ የምናደርገው አፍሪካም ሆነች ኢትዮጵያ መፍትሄው ኦልሬዲ ፕሩቭ የተደረገ ተስት የተደረገ የተለያዩ መንገዶች አሉ። እዛ እነዛ ነገሮች በመጽሐፍ ሀሳብ ጥናት ተደግፈው የተቀመጡ ነገሮች ናቸው። እነዛ ነገር እያዩ ከእኛ ጋር እያዋሃዱ የሚሰራው ነገር ተስት እያረጉ ያልሰራው ነገር ላይ ፊክስ እያደረጉ መሄድ ነው። ሶ ይሄ የአፍሪካ የኢትዮጵያ ችግር ብቻ ሳይሆን የእኛ የህይወታችን ችግር ነው። ህይወታችን ላይ ወርደን ወድቀን ታች ሆነን ከተገኘን ልክ የዓለም ሊደሮች እንደልባቸው አፍሪካ ላይ ሄደው ፖሊሲያቸውን፣ የተለያየ አጀንዳቸው እንደሚያራምዱት እኛም ላይ ከሌለን ወድቀን ከተገኘን የብዙ ሰው ሀሳብ እና የብዙ ሰው አጀንዳ መራመጃ ነው የምንሆነው። ስለዚህ ሁል ጊዜ አለማችን ላይ የሰራላቸውን ሰዎች እያዳመጥን፣ የሚያውቁ ሰዎችን እየተከታተልን፣ አስተሳሰባችንን እየቀረጽን፣ ራሳችን ላይ ሰርተን ልክ እንደ አህጉራችን የማንም ሰው መረማመጃ ሳይሆን አሁን ጠንካራውንን አህጉራችንም እኛም ወደፊት የምንራመድበትን ነገር ማድረግ ለመጀመር መጽሐፍ፣ ሀሳብ፣ ጥናቶችን ማየት በቂ ነው ብዬ ነው የማምነው። እነዛ ነገሮች ስናይ የምንሞክራለን። ሶ ከራሳችን ጋር እናያይዘው። እንደነ ባብ ጊልዶፍ እና እንደነ ቦኖ ሙዚቃቸው እየዘፈኑ አፍሪካን በረሃብ በድህነት፣ በእርስ በርስ ጦርነት፣ በበሽታ እንድትታወቅ ያደረጉትን መቀየር አለብን ነው ምትለው፣ እስማማለሁ ከዛ ውጪ አፍሪካ በዛ ደረጃ ስትሆን አገራች ውስጥ አገራችን ውስጥ ያሉትም አህጉራችን ውስጥ ያሉትም ምርጥና ብራይት የሆኑ ሰዎች ሳይወዱ በግዳቸው አገር ለቀው ይሄዳሉ። ይሄ እንግዲህ ቴዲ አፍሮ እንዳለው ኮርኩም አፍሪካ እንደሚለው ማለት ነው። ሶ በተለያዩ ምክንያቶች እንደዚህ ወደ ኋላ ከምንቀር መፍትሄ እያደር ያለውን መጽሐፍ ሀሳብ ጥናት እያየን መሞከር አለብን ላለሁ። ስለ አዳመጣችሁኝ ከልብ አመሰግናለሁ። መልካም ቀን።